አዚዙሽማ ደህና ነይ ልጄ፣ ተባረኪ። አሜንማ ልፊስ የልሽ ነው እንጂ የሰው ልጅ ሰው ነው። አሁን እናቴን እኔ ከመወዳት በላይ ወደሻት ነው። ውርስ ልትበይ ነው እንጂ ደቼ ተበያታለሽ። ውርስ ሊበላ አፈር ተበያለሽ እ አስመሳይ ሰይጣን እሺ አሁን ማማዝን ያሉትን ምንም ሳትጨምር ሳትቀንስ ነገር ሳትጨምር ሳትቀንስ እንደወረደ ነግሬሻለሁ። ግን ምን እንዳለች ታውቂያለሽ? እምቢ ብትይ ዋ ብላሻለች። ተጋቡ ሊሉ ብቻ እንዳይሆን። የዘንድሮ ትልቅ ሰው እኮ በቃ ያኖሮ መወደዱን ራሱ ረስቶታል። ደርሰሽበታል። ግን አይደለም እና ምንድነው ሆዴን አታጫው አንቺ ከተስማማሽ ማ ቆንጆ ሀሳባ ነው የምታነሱ